እቺ እይታችን ኢቢኤስ ላይ ከቀረበች በኋላ ብዙዎች መነጋገሪያ ያርጓታል። ብዙዎችንም እያነጋገረች ትገኛለች ከዚሁ ጋር በተያያዘ ደንቢዶሎ ዩኒቨርሲቲ ስሜ ይበልጥብኛል ብሎ በዚህ እይታችን ዙሪያ መግለጫ አውጥቷል ኢቢኤስንም ሊከስ መዘጋጀቱን አሳውቋል ከዚሁ ጋር በተያያዘ በወቅቱ ጠቅላይ ሚኒስትር አብይ አህመድ ምን አሉ የሚለውን እስቲ እንመልከት አሉ በተባሉበት ቦታ ሁሉ ተማሪዎቹ በአካል አልተገኙም። የሞተ ሰው አንድም ሪፖርት የለም። እርስዎ እንዳሉትም እኔ ነኝ ኃላፊነት የምወስደው ብሎ የወጣ አንድም ኃይል የለም። ያም ሆኖ ጠለፋውን፣ ያቀነባበሩ ያስተባበሩ፣ ያሳለጡ በርካታ ሰዎች በቁጥጥር ስር ውለዋል። ለምሳሌ መጀመሪያ ታግቼ ነበር ብላ የተፈታችው ልጅ የእሷን ዶክመንትና የሌሎችን ተማሪዎች ዶክመንት የያዙ ተይዟል ተገኝቷል፣ ዶክመንታቸው ከነሱ። ይሄ ብቻ ሳይሆን በቴክኒክ መረጃ የአንዳንዶቹ ታጋቾች ስልክ አማራ ክልል ይገኛል። አማራ ክልል ሲፈለግ ስልኩ ጠፍቶ ቤንሻንጉል ክልል ይገኛል። ቤኒሻንጉል ሲፈለግ ጠፍቶ ኦሮሚያ ክልል ይገኛል። እንቅስቃሴ አለ። ከዚያ ውጭ በዚህ እገታ ውስጥ በቀጥታ የሚሳተፉ አንዳንድ ግለሰቦችና በምርምር ጉዳያቸው ያለ ሰዎች ቤተሰቦቻቸው ጋር ገብተዋል የሚል መረጃ ያመጣሉ። ቤተሰብ ይዘን ስንፈትሽ አናገኙም። እንደዚህ አይነት ቦታ ቤተክርስቲያን ተደብቋል ይባላል። ቤተክርስቲያን ስንፈትሽ አይገኙም። ትንሽ ተራገታ ብሎ ለመገመት ያስቸግራል ያስቸግራል፣ ግን መንግስት በገንዘብም በጊዜም በወታደሩም ምንም የሚሰሰተው ነገር የለም በደንብ ኤርትራና ግብጽ የቀይ ባህር ወሰን የሌላቸው ሀገራት ተሳትፎን እንደማይቀበሉ ገልጸዋል። በተጨማሪም ቀይ ባህርን መጠበቅና ማስተዳደር በዋናነት የባህሩ ድንበር ተጋሪ ሀገራት ተግባር እንደሆነም አሳስበዋል። ሁለቱ ባለስልጣናት ይህንን የገለጹት ትላንት መጋቢት 14 ቀን 2017 ዓ ም በካይሮ በቀጠናዊ መረጋጋት ጉዳይ ለሶማሊያ ድጋፍ በሚደረግበት መንገድ ስለ ሱዳን ወቅታዊ ሁኔታ እና ስለ ቀይ ባህር ደህንነት ዙሪያ በመከሩበት ወቅት መሆኑን የግብጽ መገናኛ ብዙሃን ዘግበዋል። ያስቻለው ቦርጭ ላይ ስትቀልዱ የነበራችሁ አስቻለው እንደዛ ተው ይሄው ሲክስ ፓኩን አሳይቷል ሲክስ ፓኩን እንዴት አያችሁት እስቲ እናንተ ዛሬ አካውንቴ ተመልሶልኛል ከጎኔ ለነበራችሁ አይዞ ላላችሁን ጓደኞቼ እጅግ በጣም ላመሰግናችሁ ፈልጋለሁ ቪዲዮቼን እየገባችሁ ኮፒ ሊንክ ሪፖስት ማድረግ እንዳይረሳ እጅግ በጣም አመሰግናለሁ